አሰላሙ አሌይኩም በረህማቱላህ በረካቱ እ ጀማአ ቆቦ ነው ያለነው። ያቋረጠ ባለ 14 ብረት እየተጫነ ነው። ያው የተለያዩ ቪዲዮች እንደላክ ነው። ስራው እየሄደ ነው። አሁን ደግሞ ተጨማሪ ብረት ያስፈልጋል ተብሎ ተጨማሪ ቆቦ እየጫነ ነው ልናስገባ ነው ማለት ነው።